የንቅናቄ መድረኩን በንግግር የከፈቱት የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በምግብ ራስን ለመቻልና ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትን ግብ ያደረጉ የግብርና ስራዎች እየተሰሩ ነው ብለዋል። አዳዲስ አስተሳሰቦችን ወይም አዳዲስ ኢኒሼቲቮችን እንደ ሀገር ተገርዞ እውን መደረግ ከጀመረበት ጊዜ በኋላ የኢትዮጵያ መሬቶች በሁሉም አካባቢ ላይ ሊታረሱ የሚገቡ መሬቶች ጦም እንዳያድሩ በሁለት ሲዝን ተከፍሎ የነበረ የግብርና አዝመራችን ተጨማሪ አዝመራ ወቅትን በመፍጠር ያለምንም መቋረጥ መሬትን መጠቀም የምንችልበትን እድል የፈጠረልን የበጋ ስንዴ ወይም የበጋ መስኖ ስንዴ ኢኒሽቲቭ እንደ ሀገር ከተዋወቀበት ጊዜ ጀምሮ እኛም በክልላችን ይህን የጠቅላይ ሚኒስትራችን ኢኒሽቲቭ በመውሰድ በርካታ ስራዎችን ስንሰራ ቆይተናል። ከቅርብ ዓመታት ወዲህ ውጤታማ እየሆነ የመጣውን የበጋ መስኖ ስንዴ ውጤታማነት ያነሱት አቶ ማስረሻ በከፍተኛ ሁኔታ ለውጥ እየመጣበትና ከውጭ የሚገባውን ምርትም እየተካ ይገኛል ብለዋል። በበጋ ወቅት የሚከናወን የበጋ ስንዴ ስራና እንዲሁም አንደኛ ዙር የመስኖ ልማት ስራችን በከፍተኛ ሁኔታ እየተለመደ የመጣና የምግብ ክፍተትን የሸፈነ ወይም የሞላ ብቻም ሳይሆን ከውጭ ልገቡ የሚገቡ ስንዴና ተመሳሳይ ምርቶችን በሀገር ውስጥ ማምረት የምንችልበትን እድል የፈጠረበት ሁኔታ ነው ያለው። ይህን ስራ ስንጀምር አራት መቶ ሰላሳ ሶስት ሄክታር አካባቢ ነው በልክ በበጋ ስንዴ መስራት የጀመርነው። አምና ላይ ወደ አምስት ሺ አስራ ሰባት ሄክታር ደርሰናል። ዘንድሮ ደግሞ በጋራ መክረን እስከ አስር ሺ ከዘጠኝ ሺ እስከ አስር ሺ የሚሆነውን ሄክታር የበጋ ስንዴ ለማምረት እቅድ ይዘን ገብተናል። የተፈጥሮ እርጥበትን ወይም ዝናብን እንዲሁም ሁሉንም የውሃ አማራጮች በመጠቀም ማልማት እንደሚገባ አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት ውይይቱ ለቀጣይ ስራ ውጤታማነት አጋዥ እንደሚሆን በመጠቆም ስራውን በሁሉም መዋቅሮች ስኬታማ ለማድረግ እንደሚተጉ ተናግረዋል። እቅዱን ለማሳካት ከዚህ በፊት እንኳን ልምዱ በሌለበት ውጤት እያስመዘገብን የቆየን አሁን ደግሞ ልምዱ በዚህ ለበል ላይ ያደገ ከሆነ የተሻለ ስራ መስራት ይቻላል የሚል ነገር ነው ያለኝ። ሞዴል ሊሆኑ የሚችሉ ወድ ሊያድጉ ሊወጡ የሚችሉ ፍትቶች ተለይቶ በጀት ተደግፎላቸው ብንሰራ በጣም ጥሩ ነው የሚል ሀሳብ አለኝና ጥሩ ጋ ላይን ነው። ስልጠና ከተሰጠ እኛም በዛው ልክ ኮሚትመንት ወስደን እንሰራለን የሚል ሀሳብ ነው ያለኝ ባሉ የውሃ መስኖ አውታሮች መጠቀም አለብን ብለን እቅድ ከዋና መስኖ ጋር ተናበን ስራ እየሰራን ያለ ነው። ግንዛቤ ጨብጠናል። ነገር ግን ኤፍቲሲ መጀመሪያዎቹ አካባቢ ላይ የነበረውን ግርማ ሞገስ ይዞ ቀጥሏል ማለት አንችልም። በየቦታው ችግሮች ስላሉ ስራውን አጠናክረን መስራት አለብን የምለውን ሀሳብ እየሰጠው ታች ያለውን እንደየ ፖቴንሻሉ ፖቴንሻል ለይተን ስራውን እንሰራለን። የውሃ አማራጮችን በአግባቡ በመጠቀም ካለፉት ጊዜያት ለተሻለ ውጤታማነት እንደሚሰሩም ተናግረዋል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ከንቅናቄው በኋላ በፍጥነት ወደ ሥራ በመግባት የሚስተዋለውን አመቺ የአየር ሁኔታ መጠቀም እንደሚገባ አሳስበዋል። እርጥበትን ኢፌክቲቭሊ ተጠቅመን 78 ፐርሰንት የሚሆነውን እቅዳችንን በእርጥበት መሸፈን እንዳለብን ታሳቢ ሊደረግ ይገባል። ኤኮሎጂ አሁን እየሰጠንን ያለን አድቫንቴጅ በአግባቡ መጠቀም ይጠበቅብናል። የውሃ አማራጮችን ጥቅም ላይ ለማዋል የሚያስችሉ የእርሻ መሳሪያዎችን ዝግጁ ማድረግና ጥገና የሚያስፈልጋቸውን የመስኖ አውታሮች በመጠገን በሙሉ አቅም መስራት እንደሚያስፈልግ አስገንዝበዋል። የመሰረተ ልማቶችን ማዘጋጀት ላይ ትኩረት ማድረግ አለብን። ነው አንዱ የፓምፕ ጉዳይ ነው። ፓምፕን በሚመለከት እስካሁን ባለው ሁለት ዙር ከአምስት መቶ በላይ የሚሆኑ ፓምፖችን አሰራጅተናል። እስከ ታች አለ። በየዞኑ የሰለጠኑ ልጆች አሉ። የፓምፕ ጥገና መሰልጠን ብቻ ሳይሆን ለጥገና የሚሆኑ ቁሳቁሶችም ጭምር ታች የወረደዋል። ችግር ያለባቸው ፓምፖች ጥገና እንዲደረጉ መደረግ መቻል አለበት። ካናል ጥገና ጋር ተያይዘው ያለው ጉዳይ ባለቤቱ ራሱ ወረዳው ነው ቀበሌው ነው ማህበሩ ነው የመስኖ ማህበራት ናቸው ባለቤቶቹ የሚሆኑት ነገር ግን በየደረጃው ያለው የውሃና መስኖ ተቋም ክትትል ሊያደርግ ይገባል። የመስኖ መሰረተ ልማቶች ጥገና እንዲካሄዱ አስደርጉልን፣ ጠረጋ እንዲካሄድ አስደርጉልን የሚል ለኤጀንሲው ቀጥታ የምናስተላልፍ ነው የሚሆነው። የተለያዩ የውሃ አጠቃቀም ዘዴዎችን ተግባራዊ በማድረግ ምርትና ምርታማነትን ማረጋገጥ እንደሚገባ አስገንዝበዋል። አሁን ትልቁ ትኩረታችን ዘመናዊ እንዳለ ሆኖ የወንዝ ጠለፋ ጉዳይ ነው። አብዛኛው አርሶ አደሮቻችን ወንዝን ጠልፎ ነው የሚሰሩት። ይህ እንግዲህ እርጥበቱን እንጠቀም፣ እርጥበቱ ባለበት ላይ ይሆንና እርጥበቱ ወጣ ሲል ወዲያው ሰፕሊመንት የምናደረገውን ውሃ አማራጭ ካሁኑ ማዘጋጀት አለብን። መመሪያንና ሕግን በተከተለ መንገድ የአርሶ አደር ማሰልጠኛ ተቋማትን በማደራጀትና በማጠናከር በአግባቡ ወደ ስራ ማስገባት የትኩረት አቅጣጫ መሆን እንዳለበት አሳስበዋል። በንቅናቄ መድረኩ የበጋ መስኖ ስንዴና የሆርቲካልቸር ሰብሎች ልማት ያለፈው ዓመት አፈጻጸምና የዘንድሮ ዕቅድ ቀርቦ ውይይት ተደርጓል። የበጋ መስኖ ስንዴ ልማት ስራን ለማሳካት በትብብርና የቴክኖሎጂ አጠቃቀምን በማሻሻል መስራት እንደሚገባ በመስማማት የንቅናቄ መድረኩ ተጠናቋል። በመድረኩም የክልል የዞንና የወረዳ ከፍተኛ የስራ ኃላፊዎች ተሳትፈዋል። በበጋ መስኖ ስንዴ ውጤታማ ለሆኑ አካላትም እውቅና ተሰጥቷል።